እና አብይ አህመድ መጀመሪያም አይ እስክንድር ነጋ እንደው እኔም ምን ይባላል እውነት ምን ቃል በምን ቃል ትገልጸዋለህ? መጀመሪያም የነ ብርሃኑ ነጋ ኢዜማ ምናምን መጣች ይሄ ፓርቲ ምናምን ምናምን ብለው መጡ። ባልደራስ የሚባለውን ንቅናቄ ይዞ መጣ የአዲስ አበባን ህዝብ ከባድ ንቅናቄ ውስጥ ካላደረጉት ሸገር ብለው እንደሚመጡበት አምስት መቶ ሺ እንደሚያፈናቅሉት የመስጊዱን ሚናራ እንደሚንዱት፣ ቤተክርስቲያን እንደሚያፈርሱ እስክንድር አለው መረጃ ነው። ኖ ኖ እቺ ጫወታ የአዲስ አበባ ህዝብ ካልተደራጀ ሊበላ ነው አለ። ዛሬ የአዲስ አበባ ህዝብ ማረኝ ቢሌት ያገኘው እስክንድር ናረኝ ቢል በባዶ እግሩ ቢሮጥ የት ያገኘው? አብይ አህመድ ወጥቶ ይሄ ባላደራ ባልደራስ ምናምን እንጨራረሳታለን ብሎ አይደለም የዛተው? ቅድም ዶክተር አምሳሉ ሲያነሳው እንደነበረ ለምን እስክንድር የመጣበት መንገድ የሚያፈናፈን እንዳለውን አውቆታል። እንጨራረሳታለን አለ፣ ባላደራ ብምናምን የምትል እንጋደላታለናል አብይ አህመድ ተናነቃቸው። ቅርስ ሲያወድሙ አታወድሙም ሲል፣ አሁን የትግሉ መሪ ካልሆንን እንቧከረየ የሚለው አካል ደግሞ አእምሮ ያማዋል እስክንድር ብድ ነው እንትና ጀመራ ሳምነው እብድ ነው ሲል የነበረ አካል እስክንድር እብድ ነው አሉ። እብድ ነው አሉት። መጣ። ዓለም አቀፉ ማህበረሰብ የተባበሩት መንግስታት ነገራቸው። ጀኖሳይድ ለመፈጸም ዝግጅት አለ አላቸው። ነገራቸው፣ ነገራቸው። የፖለቲካ ሳይንቲስት ነን የሚሉት አካላት እስክንድር የተረዳውን አልተረዱም ነበረ። ያ አብይ አህመድ ጀኖሳይድ ነው ያቀደው ጀኖሳይድ ነው አለ የተረዳው አልነበረም። ነቢይ በገዛ ሀገሩ አይከበርም እንደተባለው ነው። ሊያሳድዱት የሞከሩት አንዳንዶች ተነበያት የኢትዮጵያን ፖለቲካማ ተነተናት። እስኪበቃው እንጋደላለን አብይ አሕመድ እንጋደላለን፣ እንጋደላለናል፣ እንጨራረሳለን፣ ከኔ ጋር እንላቀቅም። ቀጠለ። ሲታሰር፣ ሲፈታ፣ ሲታሰር፣ ሲፈታ ቀጠለ። መጨረሻ ላይ የመረረው ነገር ሲመጣ ምን አደረገ? ስቲል አፐርሃንድ ይዘህ ሰባ በመቶውን ይዘህ ሰላሳውንም አጠናቀህ አራት ኪሎ የሚያለውን አካል ጉሮሮ እንደሚያዝ ሲያረጋግጥ ነው መነጋገር ካለብህ ቁጭ በል። ይሄ ዝም ብሎ እንደ ጋዳፊ ከመጎተት ራሱን ለማዳን ማንዴላ በጣም የከፋ ነገር እና አገሪቷን ከ ትፈርስ ወይ አውት እንስጠው ለዴክለርክ፣ አፓርታይድን ሙሉ በሙሉ ሰርዞ ማምለጫ እንስጠው፣ እልቂቱን፣ ሀገሪቷንም ከውድመት እንጠብቃት ሲል ያም ቢሆን ሲያልቅ የመጨረሻው ፕርሃንዱ ሲረጋግጥ ባ ወሮ በላ ስርዓት ይህንን ሁላ ተቆጣጥሮ እያፏለለ እያሽላለ አይደለም። ያም ሆኖ እስክንድር ታሪክ ምስክር ነው። መቼም ሰው እያለ አይመሰገንም። ታሪክ ግን ሲያመሰግነው ከፍ ሲያደርገው ይኖራል። ምንም ጥርጥር የለም። የመጀመሪያዋን ልክ ባልደራስን መስርቶ ሲመጣ ብርሃኑ ነጋ ወጥቶ የምን ባላደራ ነው የምን ምናምን እንዳለው

አማራ ህዝባዊ ግንባር የሚል ድርጅት ለማወጅ ተገደደ። ለምን ብአዴን አብረ ነው የምንታገል ሳይሆን የምንታገለው የአማራ ህዝብ ጠላት ነው የሚል ድምዳሜ ላይ የደረሰ ድርጅት አልነበረም። ሪያሊቲው እሱ ነው። ሪያሊቲው እሱ ነው። የአብይ አህመድ ስርዓት አብረኸው የምትታገለው ሳይሆን ልትታገለው የሚገባ የአማራ ህዝብ ጠላት ነው። ይሄ ስርዓት የአማራ ህዝብ አጥፊ ነው የሚል ድምዳሜ ላይ የደረሰ ድርጅት ቢኖር እሱን አውጅ ማለት ይቻል ነበር። ጠይቋል በወቅቱ ስለዚህ ምን ረገ አማራጭ ሲጠፋ ህዝባዊ ግንባር የሚል ድርጅት ካቋቋመ በኋላ ህዝባዊ ግንባሩ የመጀመሪያ አዋጁ ምን የሚል ነበረ በየቦታው የአብይ አህመድን ስርዓት እያፈረስናል በሚፈርስበት ቦታ ሁሉ ከፋኖ ከማህበረሰቡ ከምናምን የተውጣጣ ሀይል ስርዓት እያቋቋመ መሄድ ይገባል የሚል አዋጅ ነው ዲክለር ያደረገ በይፋ ልክ እሷ መግለጫ እንደወጣች በይፋ ስለሆነ በይፋ ስለሆነ መግለጫ የወጣው ያ መግለጫ እንደወጣ አብይ አህመድ ያለውን ሀይል በሙሉ ሰብስቦ ጎጃም ደንበጫ ታሪክን በአግባቡ ሰንደ ሰንቀ ከያዝከው የአማራ ህዝብ የህልውና ትግል ለመጀመሪያ ጊዜ የህልውና ትግል ብሎ በዚህ አሁን በመጣው ፍልፍለጅ በሆነ ስርዓቱን ይሄ ስርዓት በቃው ብሎ በመታገል ረገድ እንግዲህ እንደተባለው ደንበጫ ታወጀ፣ ጎጃም ላይ ታወጀ። ብርሃኑ ጁላን ታስታውሳለህ፣ መንግስትን የሚወጋ ፋኖ ተፈጠረ እያለ ያለበት መግለጫው አለመደማ እሱ ከሌጋ ልንዋጋ ነው ኑ እንዋጋ እያለ ማሰማራት ነው የመደበው ስልሳ ክላሽ የሰላሳ ክላሽ ሰጥቻ አለው እና እዚህ ጋ ይሄንን ቦታ ያዝና እዚህ ጋ ሁንና ከኔ ጋ ተዋጋነ የለመደ ሄደው የእሱን ስርዓት ለማጽናት የሚሞትለት ነበረ። አቤት ልዩ ኃይሉ ሲባል ነበር የነበረዋ። አሁንም ቢያለ ልዩ ኃይል መጣ ያልሰማህማ ዞር በል ብሎ ተበተነ። አሁን ስርዓቱ ጥርሱን ነቅሶ ደሙ የሚንተከተከው ኦህዴድ፣ ቀንከሌት ሳሊቤት የሚያደርገው የሚያለከልከው የሚመኘው ይሄ የትግል አብዮት ለመጀመሪያ ጊዜ ዲክለር ተደርጎ ታውጆ የአማራ ህዝብ ይሄ ኃይል ጠላቱ መሆኑ አውቆ ሊታገለው ወስኖ ተኮሱብኝ እንዳለው ፊታቸውን አዙረው ቁርጥ ያለ ትግል የተጀመረበት እድሜ ስድስት ወር ነው፣ ሰባት ወር ነው ሲባል የታወጀበት ነው። ስለዚህ ልክ እንደ ባልደራስ አንላቀቅም ብሎ በቃ እስክንድርን እየተከተልነው ነው። ደርሰንበታል። እዚህ ጋር ነው። አጅበነዋል። ወዘ ተረፋሉ አይ አንደኛ ዳር እስከ ዳር ንቅል አድርጎ የጎጃም ህዝብ ተነሳ። ጀግና ህዝብ ያጠገቡ አደርሱም አለ። ሐቁሱ ነው። ከሸዋ ስድስት ወር ተቀምጦ ስድስት ወር ድምፁን አጥፍቶ ስድስት ወር ሸዋ ቁጭ ብሎ ሲያደራጅ የነበረው ኃይል አንዱ ኃይል ገስግሶ ያለበት ቦታ መጣ። የአብይ አህመድ ሰራዊት እንደፈለገ እንደሚዳቆ ኦነግን ተከተልኩ እያለ ጫካ ለጫካ ድራማ ሲሰራ እንደነበረው መስራት አልተፈቀደለትም። ተለኮሳ ከዛ በኋላ በየት በኩል ይሰብስቡት? ተነሳ ልዳር እስከ ዳር ጎንደር ሸዋ ተነሳ፣ ሙሉ ወሎ ተነሳ፣ ሙሉን ችቦ ተቀጣጠለ። ተነሳ በቃ አለቀ አሁንስ ምንድን ነው እከሌ አለ ከሌ የለም እንትና ስላለ እንትና ስለሌለ የለም የሚባል ነገር የለም በቃ አለቀ ትግል ተሳስሮ ነው፣ በትህትና ነው፣ በመከባበር ነው። እንደው በዚ አጋጣሚ ቆስቆስ የምትለዋ ብርጌድ ሁልጊዜ ስሟ ሲነሳ ደስ ይለኛል። በትግላችን ዶክተር ይልቃል ይመራው የነበረው ቡድን ከተበተነ በኋላ እንዴት ባሸነፈ ሀይል ላይ አዲስ ተሸናፊዎችን ቦታ ይዤ እኔ ልሰራ ይችላለሁ የሚል ንቀት ያለው ሀይል ሊፈጠር እንዴት ይችላል? እዛ ላይ ነው መጀመሪያ እኔ በጣም ግራ የገባኝ ያበሳጫኝ ነገር እነ ይልቃል አልችል ብለው ሲበተኑ ፋኖ ጠቅላላ ሁሉን ነገር አሸንፎ ሲሄድ መንግስት እሰራለሁ የሚል አንድ ሰው እንኳን መገኘት ነበረበት። እዛ ላይ ነው ማየት ያለባችሁ እነዚህ ሰዎች ምን አይነት ሰው ናቂ እንደሆኑ። የአማራ ሕዝብ ምንም አያደርገኝም ብለው ከጠላቶቻችን በላይ ነው የናቁን፣ ከጠላቶቻችን በላይ ነው የጠሉን። በዚህ ሰዓት ለመንግስት ድሮ የሰራ እንኳን ሊያፍር ይገባል፣ ሊፈራ ይገባል። እንኳን አዲስ በዚህ ሰዓት ለመንግስት እኔ እቀጠራለሁ፣ ከንቲባ ሁኜ አስርላችኋለሁ፣ የፖሊስ አዛዥ ሁኜ አስርላችኋለሁ፣ የጽህፈት ቤት ኃላፊ ሁኜ ካድሬ መልምዬ አሰልጥኜ አስመርቅላችኋለሁ፣ የመንግስት ምናምን ባለስልጣን ሁኜ ሴሚናር እየተቀበልኩ ይህን እሰራላችኋለሁ፣ ይህንን እኔ አማራ ነኝ አማራ መሬት ላይ ሁኝ አደርግላቸዋለሁ ብሎ ለጠላት እሺ ብሎ የሚገዛ ሶስት አራት ሰው እንኳን ቢገኝ የሚያሳፍር ነገር ነበር። ዛሬ ግን የሚናቅ አደለም እንደዚህ በጣም ሲሪየስ ሆኜ የምናገረው በከፍተኛ ቁጥር መጥተውብናል ኦነግ አደለም ሰራዊት ይዞ እየመጣ ያለው ትፔሌፍ አደለም ጦር ይዞ እየመጣ ያለው ትፔሌፍ አደለም በድሮን እየመታ ያለው ኦነግና ቲፔሌፍ ቅድም ብያዋለሁ የፈጠሩብን ትርክት ሀሰት መሆኑ እንኳን ለሌላ ለትግራይ ህዝብ ግልጽ ሆኗል ለኦሮሞ ህዝብ ግልጽ ሆኗል በአማራ ላይ የተደረገ ትርክት ሀሰት መሆኑን የማያምን ኢትዮጵያ የለም ዛሬ አሸንፈናል መንግስት የተባለው ኃይል ለኢትዮጵያ የማይመጥን መሆኑን አሳይተናል አሸንፈናል ይሄ ሁሉ ሆኖ እየተደራጀ ለትግራይም ለኦሮሞም ለሌላውም የሚበጅ የአማራ ህዝብ እሺ፣ አንተነ መሪ ያለው የአማራ መሪ በአማራ መሬት ላይ ዛሬ ማግኘት ሲገባን ጭራሽ ጠላቶቻችን ተዳክመው በጠፉበት ሰዓት፣ ከክልላችን በወጡበት ሰዓት፣ የእነሱ አቅም ምንም ነገር በሌላቸው ሰዓት፣ ጦራቸው ምናቸውን ጭነው ለመምጣት በማይችሉበት ሰዓት እንዴት በካድሬ እና በሆድ አደር ትግላችን ይቀለበሳል? እንዴት ነው ይሄንን ነገር ችላ ያልነው? እንዴት ነው ባህር ዳር በጠላት የምትተዳደረው? እንዴት ነው ጎንደር በጠላት የሚተዳደረው? እንዴት ነው ደብረ ብርሃን በጠላት የሚደራደረው? እንዴት አድርገን ነው አራት ኪሎ መንግስት ምንቀይረው አማራ ክልል በተራ ካድሬ እየተዳደርን እንዴት አድርገን ነው አዲስ አበባ መንግስት ሊቀየረው? እንዴት ነው ዝም የተባለው ይሄ? እንዴት ነው ችላ የተባለው ይሄ? ከማን ጋር ነው ጦርነቱ? ከማን ጋር ነው ውጊያው? ጎበዝ፣ ይሄ በምንም ታምር በአስቸኳይ መፍትሄ መሰጠት ያለበት ነገር ነው። መፍትሄ መሰጠት ያለበት ነው። ትልቁ ማደናገሪያቸው ምንድን ነው? እርስ በርሳችን ሊያባሉን ተነስተዋል። ጠላት፣ እርስ በርሳችን አንባላም። ምንባላው? ባንዳና ትክክለኛው ነው። ባንዳ ምንጊዜም ትንሽ ነው። ይሄ ማደናገሪያ ነው። እርስ በርሳችን ማለት እነሱ እየገደሏችሁ እናንተ እንዳትከላከሉ ማድረጊያ ነው። እርስ በርስ እነሱ እኮ እየገደሉ ነው እያሰሩ እኮ ነው ሚሊሻ ቀጥረው እየወጉ እኮ ነው ፖሊስ ቀጥረው እየወጉ እኮ ነው እስር ቤት እያጎሩ እኮ ነው። እንዲ ወደ ልማት ስንመለስ ለጥቂት ጥቂት ጽንፈኞች ናቸው ፋኖን የሚያክል በዓለም የታወቀ ለኢትዮጵያ ሕዝብ መዳኛ ነው የተባለለትን ኃይል ተራ ሽፍታ ነው እያለ የሚናገረው እኮ ከተማ ውስጥ ያለ የአንተ የብልጽግና አማራ ባለስልጣን እኮ ነው። ተራ ሽፍታ ነው እያለ የሚናገረው በኢንተርናሽናል ደረጃ የታወቀው ልክ ጠላት መጥቷል በዚህ ቦታ እንገናኝ ያልመጣህ በሙሉ ማርያምን ትጣላኛለህ ብለው አጼ ምኒልክ አዋጅ እንዳስነገሩት ሁሉ በአማራ ብልጽግና ላይ አዲስ አዋጅ መውጣት አለ አለበት ምንም ጠላት የለብን እማ ነው ምልህ የኦነግ ሰራዊት እያልክ ልታወራ ትችላለህ። የትፔሌፍ ሰራዊት እያልክ ልታወራ ትችላለህ። ትግራይ ነው ያሉት ኦሮሚያ ነው ያሉት ሊመጡ የሚችሉት ኑ እኛ አለንላቸው የሚላቸው አማራ ክልል ውስጥ አንተን እንደ መንግስት እያስተዳደረ ያለ ማን ነው? ፋኖን ገጠር እንዲቀመጥ ብልጽግናን ከተማ እንዲቀመጥ የሚያዘው ማን ነው? እኔ በጣም ያናድደኝ እንዴት ነው ለምንቀይረው መንግስት ተወክሎ የሚሰራ ሰው ጎንደር ላይ፣ ደብረ ታቦር ላይ፣ ደሴ ላይ፣ ባህር ዳር ላይ፣ ወልዲያ ላይ፣ ደብረ ብርሃን ላይ በነጻነት ድሮን እያዘዘ ሚያስደበድበን ወታደር እየመ የመለመለም ያዘምትብን። እኔ ነኝ የዞረብኝ? ማን ነው የዞረበት? እኔ አንዳችን ዞሮብና፣ እንዴት ከማን ጋር ነው ውጊያው? ጠቅላላ አማራ በድሮን እየመታ ያለው የአማራ ብልጽግና ነው። ሌላ ነገር አለም። ጠበንጃ ይዞ እየወጋ ያለው አማራ ብልጽግና ነው፣ ሌላ ማንም አይደለም። ከቀጠር እስከ ከተማ ኢሚዲየትሊ የአማራ ብልጽግና ከአማራ ክልል ውስጥ እስካልጸዳ ድረስ እርሳው። ትግሉን ከማን ጋር እንደምታገልም አይገባኝም። የት ያለት ፔሌፍ መጣ እንዴ? ጦርጭ ነው። እውነት ለመነጋገር ኦነግ እንደወረራ ነው። ከመጡ መጡ እንዴ? እውነት ለመናገር ከሆነ በመከላከያ ስም ነው እየመጡ ያሉት። ከመጡ መከላከያን ሚሽፋ ነው ይሰጠው ነው መንግስት ነን ብሎ የመንግስት ሰዎች ኮ ናቸው። ዛሬ ካድሬና ጀነራል ኮ ነው እየዞረ የሚናገረው። ጀነራል ኮሎኔልና ካድሬ፣ ጀነራል ኮሎኔልና ካድሬ ፎርዛት ማተን ጀነራሉም ኮረኔሉም በአብዛኛው የአማራ ተወላጅ እንዲናገር እየተደረገ ያለው። ስለዚህ ጎበዝ፣ በአንዳህን ሳታጸዳ ትግል ብለህ ልጆችህን ለአጉል መስዋዕትነት መዳረግ ትክክል አለ። ጀግኖቻችን በየቦታው በዚህ መልክ እየታገሉ እያሉ እነዚህን ሽፍት አድርጎ እነዚህን የሚያድን የአማራ ባለስልጣን አንተ ከተማ ላይ ተቀምጦ ምን አይነት ነገር ነው? ሰራዊታችንን ብዛቱን አስቡት፣ የፋኖን ሰራዊት ብዛት። ከሁሉ በላይ ደግሞ ህዝባችንን አስቡት፣ ብዛቱ። ይህን ያህል የአማራ ህዝብ ብዛት ባለበት የፋኖ ሰራዊት ባለበት ምንም አይነት ጠባቂ የሌላቸው አስር አስራ አምስት ሚኒሻዎች ምናምን ቀጥረው ወይም ሀያ ሰላሳ ይዘው ከተማ አስተዳደር ምናምን ሆነው ሚኒሻ እየመለመሉ አንተን ይውገዋል። እኔ ዞረብኝ። ይሄ ነገር ልክ አልመሰለኝም። እንዴት ነው የተቻለው? እንደዚህ አይነት ነገር እኮ በህልምህ ማሰብ ራሱ በስመ አብ ምነካኝ? እንኳንስ በህልም የሆነ እንኳንስ በህልም የሆነ እንዲህ በእውነቴ ቢሆን አልቆልኝ ነበር መባል ያለበት ጉዳይ እኮ ነው እነሱ በተግባር አዳራሽ ውስጥ ቁጭ ብሎ የሚናገሩት እነሱ በአዳራሽ ውስጥ የሚናገሩትን አሁን ይህች ካድሬ የምትናገረውን ስሟት ይሄ አሁን በህልሟ ቢሆን እንኳን ልትደነግጥ የሚገባውን ነው በቃሏ የምትናገረው እኔ የአሁኑ የግጭት መንስኤ እነዚህ ጥያቄዎችን ለማስመለስ ነው የሚለውን ሀሳብ አልጋራም ትክክልም ስላልሆነ ማለት ነው። ጥያቄዎቻችን የጋራ ከሆነ አሁን በተጨባጭ የመዘዋወር የመንቀሳቀስ መብት እያጣ ያለው ይሄ ህዝብ ሆኖ እያለ የሞተ መሪዎቹ እየተገደሉ ያሉት ይሄ ህዝብ ሆኖ እያለ የዚህን ህዝብ ጥያቄ ላስመልስ ነው የሚለው ነገር በራሱ ፓራዶክስ ነው። የአማራ ህዝብ ጥያቄ ነው የማስመልስ ጉዳይ ከሆነ አሁን እየተጎሳቆለ የመዘዋወር ነፃነቱ ተገድቦ ያለው የአማራ ህዝብ የመንቀሳቀስ መብቷ የተገደበው የእሷ ነው፣ ግን በአማራ ህዝብ ስም ልታደርገው ትፈልጋለች። መንቀሳቀስ አልቻልኩም ነው እየተገደልኩ ነው ነው በህዝብ ስም ነው ግን እየተናገረች ህዝብ መንቀሳቀስ አልቻል ነው እናንተ ናችሁ እኔ እንዲያውም እችም የምትንቀሳቀሷት ነገር እንደ እሳት እያጠፋችን እየለበለበችን እንደሆነ ሰው አልረዳ ብሎ ግራ ገብቶኛል። እኔ መቤት እቺ ያገኛችኋት ነጻነት ራሱ ከጠላት በላይ እያጠፋን እንደሆነ ህዝብ አልረዳልኝ ብሎ መከራ እያየሁ ተይው ያንችን የቅኔ መሰል ባካቸው አድኑኝ ንግግር ተይውና እንዲህ የምትናገሪው ነገር ህዝቡን አላበ

እያቃጠለኝ ነው ይሄ የምናገረው በእናንተ የመጣብን ጣጣ ይሄ ነው የሚባል አይደለም ኢማጂን ይሄን ንቀት እንዲህ አይነት ካድሬ አጌኒስት የኦሮሞ ህዝብ እንቅስቃሴ ኦሮሚያ ክልል ውስጥ አታየው እንዲህ አይነት ካድሬ አጌኒስት የትግራይ ህዝብ ፍላጎት ትግራይ ውስጥ አታየው ኦንሊ አማራ ክልል ከእንደነዚህ አይነት በጣት ከሚቆጠሩ ሰዎች ጋር የሚደረግ ትግል ደግሞ እርስ በርሳችን ይባል እርስ በርሳችን አይደለም እንዴት ነው እርስ በርሳ እኛና ባንዳ እርስ በርስ ምን ሆነው እንዴት ነው ባንዳና እኛ ነው እየታገልን ያለነው ጠላትና እኛ ማለት ነው እርስ በርሳችን የትኛው የጎጃም ህዝብ ከወሎ ህዝብ ጋር ተዋጋ እንዴ እርስ በርስ ማለት ማለት ነው ይሄ ለማደናገር ሁል ጊዜም እኛም በማደናገር ነው። በቃላት ነው። ሁልጊዜ አማራን በቃላት ነው። እኔ እኮ ምን አማርኛ እየተናገር በአማርኛ የምንሸወድበት ነገር ምን አይነት ጉድ እንደሆነም አይገባኝ። አማርኛ እየተናገረ ሰው በአማርኛ ይሸወዳል። በፈረንሳይኛ ምናምን ቢሆንስ እኔ እኮ ውዚቺ ሲሉ መስሎ ነው ብትል አንድ ነገር ነው። ሌላ ቋንቋስ በአማርኛ አሁን ማታለሉ እኮ ነው። አመራሩ እየተገደሉበት አንቺ እኛ አመራር ከሆንሽ መጀመሪያ ሞተናል። የለንም በህይወት በዚህ ረሃብም ቢሆን አለ በተከሰተው ረሃብ አሁን ያመማቸውና መግለጫ ሊሰጡ የመጡት በነገራችን ላይ ትግራይ ላይ ሰው ተርቧል የሚለው አይደለም፣ ወይም አማራ ላይ ሰው ተርቧል የሚለው አይደለም። አንገብግቦት መግለጫ ሊሰጥ የወጣው ለገሰት ሁሉ በምንድን ነው ይውል የአገርና የህዝብን ሞራልና ክብርን የሚነካ ነው ምን መባሉ ይላል የሰባሰባት የባሰ ረሃብ ሊመጣ ነው ብሎ መናገር የአገርን ክብር የሀገርህን ክብር የሚነካው? በጦርነት አንድ ሚሊዮን ህዝብ ጨርሰ ረሃብን እንደ ጦርነት ስልት ተጠቅመ ህጻናትና አዛውንቶችን እናቶችን ደፍረህ ይህንን ሁሉ አገር ካወደመ በኋላ ስለ ክብርና ስለ ሞራል ያወራላል። ምንድን ነው ክብርና ሞራል ማለት በእነሱ መዝገበ ቃላት፣ በኦዴድ መዝገበ ቃላት? ይሄ ረሃብ የተከሰተው ግልጽ በሆነ መንገድ ሰው ሰራሽ ረሃብ ነው። ታቅዶ ተፈልጎ የመጣ ረሃብ ነው። ማስረጃ ማስረጃው አብይ አህመድ ትግራይ ከዚህ በኋላ በሻሻ ናት ሲል፣ መሰረተ ልማት ወድሟል። ኦኬ የኢኮኖሚም የፖለቲካም የሰባት ማዕከል አደለችም ሲል ምን ማለት ነው? ኢኮኖሚው ወድሟል። የአንድ ሀገር ኢኮኖሚ ሲወድም ምንድን ነው የሚከሰተው? ጎበዝ አደለም። ስለዚህ አውድምነዋል ትግራይን የሚለው አሁን የመጣው ረሃብ እንዲመጣ ሌላ ነገር አደለም። ጠኔ ረሃብ በሻሻን አድርጊያት አለው ሲል፣ አንዲት የገጠር ወረዳ አብይ አህመድ የተወለደባትን የገጠር ወረዳ አድርጊያት አለው ሲል፣ ይህንን በአንድ ወቅት ላይ ቅድም እንዳልኩት ተወዳዳሪ ትልልቅ ከተማ ተደርጎ የተገነባ እና ትልልቅ ኢንዱስትሪዎች የተከፈቱበት ክልል ውድም ድም ብሎ በረሃብ ሰው ሊያልቅ ነው የሚል የሰባ ሰባት ረሃብ የተሰጋበት ትግራይ ዘላብ ስላቋረጠ ነው።